የመነመነ ስመ ሙስልም ብቻ እንዲኖር የሚፈልጉ ሰዎች ኡማው በሽርክ እንዲጨማለቅ ከሽርክ እንዳይላለቅ ጀጅ ዝቦ እንዲቀር ወላና በራ እንዲሞት ከካፍር ጋር ተሸቡህ መመሳሰል እንዲኖር ኢስላም ስም ብቻ እንዲሆን አላህ የሚጠላውን መጥላት የሽርክ መዳረሻን መራቅ እንዳይኖር የሳሳ የመነመነ ስመ ሙስልም ብቻ እንዲኖር የሚፈልጉ ሰዎች አንዱ መዳረሻቸው መቃብሮችን መገንባት በወልዮች ውዴታ። ስንትና ስንት ሙስልም መስጅድ እየተከለከለ መስጊዱ እየፈረሰበት፣ ስንትና ስንት ሙስልም ሒጃብ እየተከለከለ መድረሳ እየተከለከለ እየፈረሰ፣ ለዲን የሚጠቅሙ ነገሮች ሁነተኛው እየተከለከለ፣ ግና ሞቶ የበሰበሰ አጥንትን ለመገንባት ሚሊዮኖች ሚሊዮኖች በአሜሪካ፣ በጀርመን በኩፍር ኃይላት ከንድ ተደርጎለት ይገነባል፣ ይታደሳል። ሆስፒታል አይገነቡልን፣ ትምህርት ቤት አይገነቡልን፣ መስጂድ ይፈርሳል?